ዴራ፣ ዴራ የኖረበት ሕዝብ ራሱ ይመሰከራል። ከመሬት ሰው ታሞ ካየ ተነስቶ ሳይጸየፍ፣ ምን ብሎ አሳክመ ትሪት አድርጓቸው ነው ምትን የሚላቸው አክመው፣ ራሱ ሁሉም ጋር ተስማምቶ የሚኖር ሰው ነው። ግን ምን ምን ሆኖ ነው እንዲወጡ እንደዚህ ይቀ ዴራ የማያውቀው ሕዝብ የለም። በጣም ለቤተሰቦቹ ደግሞ በጣም ደግ የዋ ነው ከምን እግረ በላይ በጣም ጉኑ ለጎን ተኝቶ እዚጋ እንደዚህ ይሁን ቡጭቅ ብሎ ስጋ እዚጋ ጋ በእንትን በፋሻ ተጠቅልሎ ተኝቶ ወይኔ ሰለሞን ወይኔ ሰለሞን ይሁን ምናምን እያልኩ እየተናገርኩኝ ከዛ በኋላ ለሄጂ ለእህቶችና ላክስቴ ልነግራት ሲሄድ ዙር ስል ወዴት እንደሄደብኝ ጠት። አንድ ጊዜ ደግሞ በኤቲኤም እንደዚህ ብር ሊያወጣ ሲል ሰውዬው ከኋላ እሱን ነው የሚመስለው ቆሜ ስንት ሰዓት ሙሉ እስከሚጨርስ ድረስ ብጠጋ ወደ ሰርጋ ሄዶ ምናምን ይላል ብዬ ፈርጄ በቃ እሱ እስከሚጨርስ ድረስ ቆሜ ስጠብቅ ነበረ። ሰው ጋር ተጣልቶ ቢሆን አሁ ሰው ጠርቶት ወይ ጠርቶት እንዲያርገው ጥቃት አደረሰበት እል ነበረ። ግን እሱ ከማንም የሚጣላ ሰው አይደለም። ከማን ሁሉም ቤተሰቦች ያልፈለጉት የለም፣ ያልፈለጉበት ቦታ የለም። ሁሉም ተሯሩጠዋል።

ናቀዋለውና እና እሱም ባገኘው ደስ ይለኛል። እና እሱን የምታውቁት ሰዎች ጓደኞቹ ካላችሁ በእመቤቴ በድንግል ማርያም ልጅ እለምናችኋለሁ። ካገኛችሁት እ ያጥረኛል ሰለን ደስ በጣም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 ከባለ አንድ እስከ ባለ አራት የመኝታ ክፍሎች አቅርበንላቸዋል። ቴምር ሪልስቴት በፒያሳ አድዋ 001 ፕሮጀክታችን ሱቆችን ላመለጣችሁ ደንበኞች ከቀድሞ ሳይት አጠገብ ግራውንድ ፕላስ 5 የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ አቅርበናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። ቴምር ሪል አለ እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያኝ። ስለመጣሽ በጣም ከልብ አድርገን ነው የምናመሰግነው። እንግዲህ አንድ ጉዳይ አለኝ ብለሽ ነው ዛሬ የተገናኘ ነው። ግን ወደ ጉዳያችን ከመሄዳችን በፊት እስኪ እንተዋወቅ። ማንን በል እኔ ገነት ፍሰሃ እባላለሁ። መልካም ገነት፣ እስኪ ምንድን ነው ዛሬ የገጠመሽ እና ለጊዜ ሚዲያ ቤተሰቦች ልታዋይ የፈለግሽው ነገር ምንድን ነው? ታላቅ ወንድሜ የመጀመሪያ ለእናቴ ጠፍቶብኝ ነው ጠፍቷል ማለት ከቤት ጠሩኝ ብሎ ወጣ። ባለቤቶቱ ጋር ነበረ። ሰንዳፋ የሚኖረው ትልቅ ሰው ነው። አዎ፣ እኔ አራተኛ ልጅ ነኝ። በእውነት ለቤታቸው የመጀመሪያ ነው። አዎ፣ የመጀመሪያ ነው። ትዳር አለው፣ ይኖራል። በፊት ዴራ የምትባል ሀገር ነበረ። የት አካባቢ ነው? ዴራ ከናዝሬት ወደዛ። እሺ እና እዛ እስማን የሚባል ሰውዬ ጋር አብረው ለሼር ይሰሩ ነበረ። ምን ይሰራ ነበር? እሱ በላብራቶሪነት፣ ያኛው በሕክምና። የላብ ቴክኒሽያን ነው እንዴ? ባለሙያ ነው የጤና ባለሙያ ነው። በፊት ያው በደርግ ሰዓት እንትን ነበረ መቶ አለቃ፣ እና ሕክምና ውስጥ ነበረ የሚሰራው የቀድሞ ጦር ስራ የታባል ነበር። አዎ ነበረ። ከዛ በኋላ ጅማ ዩኒቨርሲቲ እንትን ተብሎ ተመርቆ ከዛን ላብራቶሪስት ይሰራ ነበር። በግሉ ማለት ነው፣ ከኡስማን ከሚባለው ጋር ከኡስማን ጋር አዎ፣ ኡስማን ጋር ለሼር ይሰሩ ነበር። እሱ በላብራቶሪ ያኛው በከመና ይሰሩ ነበረ። ከዛን እዛ ይኖሩ ነበር እስከ ሚስቱ እስከ ባለቤቱ ከዛ መጡ። ከዛ ማለት ነው ዴራ ዴራ፣ አዎ መጡ፣ አዲስ አበባ መኖር ጀመሩ። ከዛም በኋላ ሰንዳፋ የሚባል ሰፈር ግቢ ሙሉ ግቢ ተከራይተው ይኖራሉ። ልጆቹ ግን ወደ ቦሌ ማተሚያ ጋ ነው የሚኖሩት ልጆቹ። ባልና ሚስቶቹ ግን እዛ ሰንዳፋ ነበር የሚኖሩት። ልጆችም አሏቸው። አዎ አሏቸው። አንዷ ሆስቲስ ናት፣ በእውነት አንዷ ሆስቲስ ናት። አሁን የለችም፣ ወደ ውጭ ሄዳለች። ያው ሆስቲስ ከሆነች ትመላልሳለች፣ ስራ ይበዛል። አይ እዛው ከርታለች መሰለኝ እዛው ቀረች፣ እዛው ቀረች መሰለኝ። አትነጋገሩም? እንዲህ መሰለኝ ስ በቃ ብዙም አሁን እሱ ከጠፋ በኋላ ብዙም አቅርቦት የለንም። ብዙም እንትን አንለም፣ አንገናኝም። አክስቷን አትጠይቅም፣ አትመጣም፣ አትጠይቅም። በቃ እናትዮም የሆነ ድብርት እንትን አለባት እና የደም ስትጠይቃት በቃ ወይ እንደዚህ ፊት ለፊትም ሆነ ስታወራ ደብሬያቸው ምናምን ስለምትል ትንሽ አይምሯን ትን ስለሚላት፣ እሱ ከጠፋ በኋላ አይ ከዛ በፊት እስኪ ምንድን የሆነው ቆይ እስኪ እንዴት እንዴት ሆነ የጠፋው? እሱ እንግዲህ እሷ እንደምትለን ልክ ጥምቀት የአመት ባል ጊዜ ጥምቀት ቀን ወጣ አለች እንግዲህ ሁለት ሺ አስራ ሁለት ማለት ነው። አምስት ዓመት ሆኖታል ታሪክ አዎ እሺ ወጣ አለችኝ ጠሩኝ ብሎ ወጣ አለች። ከዛን እኛም ስራ ስለነበረኝ በጊዜው ማሌርኖም ቶሎ በአስራ አምስት የጨርቆስ አካባቢ ቀን ሄደን ጣቢያ አስመዘገብኩ። ከዛን እዛው አካባቢ ሰንዳፋን እንዳለ አካሌ ብጠይቅ ምንም የለም። እንደገና ደግሞ የእኔ ሶስተኛ አለ። እሱም ፎቶውን ሁሉ ሰንዳፋ ለጣጠፈ አስበተነ። አዎ አስበተነ። እንደገና እዚህ ደብረ ብርሃን ታይቷል ተብሎም ሄደ። እኔ የማላቅበት ሀገር ከአክስቴ ልጅ ጋር ሄድኩኝ። አሁን ብጠይቀኝ አላውቀውም ሀገሩን ራሱ። ሄጄ የማላቅበት ሀገር ጠይቀን አላገኘሁትም እዛም ማለት ነው እና ያላስፈለግነው ቦታ የለም። ቤተሰቦች ሁሉም ፈልገውታል። እህቴም አክስቴም ሁሉም በቃ ባለበት ቦታ ሁሉ አስፈልገነዋል። ልናገኘው ግን አልቻልንም እና በጣም በጣም ነው። ማዘር አሉ እንዴ? ማዘር የለችም። እናታችን የለችም። እናታችን ሞታለች። አባታችንም ቀደም ብሎ ነው ከእሷ በፊት የሞተው እሱ ከመጥፋቱ በፊት ነው የሞቱት። አዎ፣ ስለዚህ ይህንን ታሪክ አያውቁም። አያውቁም። እንደው ጓደኞቹ ምናምን አልተጠየቁም ወይ ደግሞ ምልሽ የዛ አካባቢ የሚደዋውላቸው ስልኮች በስልኩም ስልክም ጠፍቶበት አልያዘም። እና ትንሽ አመመው ተብለን እሷ ጋር ሄደን ነበረ፣ ማለት እዛ ሰንዳፋ የሚኖርበት ሄደን ጠይቀ ነው። ስልክም የለውም ጠፍቶበታል። ስልክም እንደምታየው፣ መታወቂያውንም ጥሎ ነው የወጣው ከቤት መታወቂያውን ጥሎ ነው የወጣው። ዝም ብሎ በቃ ድንገት ብድግ ብሎ የወጣው። አዎ ጠሩኝ ብሎ ወጣለች፣ እሷን ባለቤት ሆነች ነው ምትነግረኝ። ከዛን ሄደን እኛ በምናስፈልገው እዛ አካባቢ ብንል አይቷችሁታል ብለን ብንጠይቅ ብንጠይቅ ምንም ነገር የለም፣ ድምፁም እስካሁን ደስ አልሰማንም። ልጆቹስ እንደው ምን ይላሉ? እኔ ልጆቹ ምንም እኔ እንትን ያደርጉም አይመስለኝም እኔ ነኝ እና አንድ ግን ደግሞ ታናሽ አለ። በሬዲዮን እራሱ ያስፈለግ ነው፣ በሬዲዮ አስነግራቸው። አዎ ፋና ሬዲዮን ላይ ቀርበን ሁለቴ እንትን እንድል አድርገናል። ስሙ ማን ነው? ሰለሞን ፍስሀ። ሰለሞን ፍስሀ። ምንድን ነው ልጆቹ ማለት ግድ አልሰጣቸውም ነው አልፈለጉም ነው ተስፋ ቆርጠው ትተውት ነው ምንድን ነው? ተስፋ ቆርጠው ይሆን አላቅም። እነሱ ጋራ ብዙ ምንትን የለኝም። ከእሷ ጋር ነበረ ትንሽ፣ ከእናትዮ ጋራ ትንሽ እንቀራረባለን፣ ከሴቷ ጋርም እንቀራረብ ነበር። በቃ እሱ ከጠፋ በኋላ ያው እኛም አንደውልም እነሱም አይደውሉ። እንዴ እነሱ አክስታችን፣ አክስቶቻችን፣ አጎቶቻችን ብሎ አይጠይቁም። ምንም አይጠይቁም። እንዲሁም አንተን ሄደህ እንድጠይቃቸው የሚፈልጉት እኔ ደግሞ ያው በስራ ምክንያት አልተመቸኝም። እንደገና ደግሞ ለምንድን ነው እነሱም ልጆች አይደሉም ወይ አባታቸውን ለምን አይፈልጉም? ማለት በቃ ውስጤ እኔም ጥሩ አይደለም አለመፈለጋቸው አለመፈለጋቸው ውስጤ በጣም ጥሩ ስሜት አይሰማኝም። የምን አባታቸው ነው፣ የበለጠ ብዙ ነገር ማድረግ ይችላሉ ምናምንም። ቤስም ተመዝግቤ ነበር እስካሁን አልጠሩኝም። ምንድን ነው አላሳደጋቸውም ነው ወይስ ምንድን ነው ምክንያቱ? አብሯቸው ነው ያሳደጋቸው፣ አብሯቸው ነው ያለው የምልሽ ያለ ምክንያት ልጆች ካሉ አባት እንደዚህ ወጥቶ ሲቀር ሲሆን ሲሆን ከአንቺም እንደውም መጥተው አባታችንን ማለት የነበረባቸው እነሱ ነበሩ። እህት አትፈልግም አደለም? ክብደቱ ግን በልጅ ይሻል ነበር አይደል? ይጠነክር ነበረ። ግን እስካሁን ምንም ሙከራ ያደረጉት እኔ የሰማሁት ነገር የለም። ሲጀመርም ማለት ሲጀመርም የሰማሁትም ነገር እንዲፈልገዋል እንዲህ እንዲህ እንዲህ ብዬ የምለው ነገር የለም። ያው እሷ እንኳን ደግሞ ትንሽ ስለሚያማት ባለቤቱ፣ አዎ ትንሽ ወጣ ብሎ እንደ ሰው እንትን ማለት የሰው እንትን አለባት። በቃ ፍርሃት የሆነ ፍርሃት አለባት፣ ፍርሃት አለባት። እሱ ከጠፋ በኋላ ነው እንደዚህ የሆነችው ወይስ ከዛ በፊት ነው? ከዛ በፊት ነው የሚያማት ከዛ በፊት እሱም እያለ ያማታል። ከእሷ ጋር ግን ትገናኛላችሁ? ከእሷ ጋር በፊት እንገናኝ ነበር፣ አሁን ትተናል። በቃ እኔ አሁን ከዛ ወጥታለች ብቻዋን እንትን ከማለት ብላ አሁን ቤተሰቦቿ ጋር ወደ ቦሌ ማተሚያ አካባቢ፣ ወደዛ አካባቢ ከቤተሰቦቿ ጋር ተቀላቅላ ትኖራለች። ከባድ ነው። እንግዲህ እንዲሆንኩኝም እንዲያም ሆንኩኝ ተብሎ ያልተወጣበት ቦታ። አዎ አንደኛ አንተ ሰው ሞቶ ሞቷል ብለህ ተስፋ ትቆርጣለህ። ግን እሱ እዚህ ቦታ ነኝ አላለህም፣ ምንም አላለም። ግን እንደ እሷ ድብት ገብቷል ይባላል። እኔ ታላላቆች አሁን ሲነግሩኝ የእሷ ድብት እንትን የማስታወስ እንትኑ የእሷ እንትን ተላልፎበታል፣ ተጋብቶበታል። ግን እና እሷን ሰው ነው የሚፈልገው፣ ሰው ይፈልጋል። ታናሽ የእኔ ታናሽ አሳክሞት ነበር፣ እሷንም እሱ ነው። እና እሷ ትንሽ መድኒት ታዘዘላት። እሱ ግን ኖርማል ነው፣ ምንም በሽታ የለበትም። ሰው ነው የሚፈልገው፣ ሰው ትሬት የሚያደርገው እንጂ። ትንሽ ትንሽ ነበረው፣ ድብርት ነበረበት፣ ትንሽ ትንሽ። አዎ በቃ የእሷ እንትን አለኝ። ታላቅ የእኔ ታላቅ እኔ አላቅም ቤት ውስጥ ስለማያወሩ ምን ስለማይሉ ስለማይነጋገሩ፣ ያወራሉ ለብቻውን ነጠላ ያስቀመጠችው ዴራ አንተነ ሰንዳፋ፣ ሰንዳፋ እዛ ብቻውን ነው ግቢ ውስጥ የሚኖረው ከእሱ ጋር እንዳይገናኝ ምናምን በቃ እሷ ሰውንም ስለማትፈልግ እሷ ልጆቿም ቤተሰቦቿ ጋር ጋር ከእሱ ጋር ብቻ ነበረ የምትኖረው። እንጂ ሌላ እንደዚህ ከሰው ጋር ጸብ፣ ጠላትነት ምንም የለም። ዴራ ዴራ የኖረበት ህዝብ ራሱ ይመሰከራል። ከመሬት ሰው ታሞ ካየ ተነስቶ ሳይጸየፍ ምን ብሎ አሳክሞ ትሪት አድርጓቸው ነው እንትን የሚላቸው አክሞ። ራሱ ዴራ የማያውቀው ህዝብ የለም በጣም ለቤተሰቦቹ ደግሞ በጣም ደግ የዋ ነው ከምነግረ በላይ በጣም ሁሉም ቤተሰቦች ያልፈለጉት የለም፣ ያልፈለጉበት ቦታ የለም። ሁሉም ተሯሩጠዋል። እዚህ ላይ እህቶች ናቸው፣ ከሌሎቹ እህቶች ናቸው። አዎ፣ እኔ እዛ ወደ ላይ እያደረገችው ይችኛዋ ጎረቤታችን ናት። ያችኛዋ አክስታችን ልጅ ናቸው። በጃፖን ያለችው መዝናኛ ቦታ ሄዳችሁ ነው? አዎ። እንትን ምንድን ነው ሌሎቻችሁ አላችሁ እንዳላችሁ ሌሎቻችን አለን። እነሱም እየፈለጉ ነው። እነሱም በየአቅጣጫቸው እየፈለጉ ነው። አንደኛው ግን ያው ጣሊያን ያለው እሱ አልሰማም። ስለሱ እስካሁን አልሰማም። ያው እሱም ጥሩ ቦታ ስላልሆነ አልሰማ አልተመቸውም። እንግዲህ አንዳንድ ጊዜ እንዲህ ያለ ጉዳይ ሲመጣ፣ ያው ከራስ ጋር ብዙ አታካራ ውስጥ ትገቢያለሽ አይደለ? በህይወት አለ ወይ የለም ወይ፣ ምን ሆኖ ነው፣ የት ሄዶ ነው፣ በሰላሙ ነው ወይ አንዳንዱ በቃ ዓለም በቃኝ ብሎ መንኩሶም ነው ምን እንዲህ የሚል ሀሳብ ይመጣል። በብዙ ብዙ ቤተሰብ የጠፋባቸው ሰዎች ልብ ውስጥ ምንድን ነው አንቺ ጋር ያለው እንደ ቤተሰብ ቁጭ ብላችሁ ስትነጋገሩ አንቺ ልብ ውስጥ ምን ሊሆን ይችላል ብላችሁ ነው የምታስቡት? እኔ ምንም ላቅ አልችልም። ይሄ ነው ብዬ ልልም አልችልም። ለምን እሱ በጣም ደግ ነው። ከሰው ጋር ተንኮሳለው እና ተጣልቷል ብዬ ሰው እንዲህ አደረገው ብዬ እምለው ነገር ምንም የለም። ለሰው በጣም ታዛዥ፣ ጉንበስ ብሎ እንትን የሚል ሰው አክባሪ፣ ከሰው ጋር ማይጣላ ሰው ተጣልቶ እኮ አለ እንዲህ አደረገ ብዬ እንትን እንዳለል ከሁሉም ጋር ተስማምቶ የሚኖር ሰው ነው። ግን ምን ምን ሆኖ ነው እንዲህ ወጥቶ እንደዚህ የቀረው? ምን አቅቶት ነው? በራሴ ላይ ሁሌ ጊዜ ጠዋት ጠዋት ሁሌ ስለ እሱም ማሰብ በጣም የምጨነቀው ሁሌ ስነሳ በቃ እሱ አንድ ቀን እንዲሁም በእርሜያቸው ከዚህ ከተኛ ወንድሜ ጋር ጉኑ ለጉን ተኝቶ እዚህ ጋ እንደዚህ ሆን ቡጭቅ ብሎ ስጋ እዚ ጋ በእንትን በፋሻ ተጠቅልሉ ተኝቶ ወይኔ ሰለሞን፣ ወይኔ ሰለሞን ሆና ምናምን እያልኩ እየተናገርኩኝ ከዛ በኋላ ለሄጄ ለእህቶቼና ለአክስቴ ልነግራት ሲሄድ ዞር ስል ወዴት እንደሄደብኝ ብኛ ጠት ሁሉ እንደዚህ ሁሉ በቀ ባህል ሁሉ አይዋለሁ። ምን ሆኖ ምን ነካው? ከሰው ጋር ተጣልቶ ቢሆን አው ሰው ጣልቶት ወይ ጠርቶት እንዲያርገው ጥቃት ያደረሰበት እልነበረ። ግን እሱ ከማንም የሚጣላ ሰው አይደለም፣ ከማንም በቃ አይጣላም። ፍቅር ነው ማንንም ነው። ውሻውን እራሱ ያናገራል። እሱ ጸባለው ከሰው ጋር እንደዚህ እንትን የለው፣ ማህበራዊ ኑሮ የለውም። ይሄ እንደዚህ ነው የምትለው ሰው አይደለም። በጣም ለሰው ለሰው አዛኝ፣ ለቤተሰቦቹ አዛኝ። በሆስፒታል በየፖሊስ ጣቢያ በቃ ላስፈለጋችሁበት የለም ሁሉም ቦታ አስፈልገናል። በቃ እስከሳ ቻልኩ ድረስ እንትን ብየዋለ፣ እስከሳ ቻልኩ ድረስ እነሱም እንደዛው። በቃ ትንሽ ግን ቅር የሚለኝ ፖሊስ እንትን አላስመዘገብኩትም። በኔ ፖሊስ ጣቢያ ፖሊስ ጣቢያ ፖሊስ ጣቢያ እዛ ሰንዳፋ ያለበት ቦታ እንትን ብዬ አስመዝግቤ ያው ለሬዲዮን ጣቢያ ጽፈውልኝ እዛ አስፈልገዋለሁ ሬዲዮ ማስነገሪያ ማስነገሪያ ብያቸው ማለት ነው። እና ፎቶንም እዛ ሰጥቻቸዋለሁ ካገኛችሁት ምናምን ብዬ እንጂ ሆስፒታል ምናምን ምልሻ አሁን እንግዲህ ሁል ጊዜ ሰው ሲጠፋ ፖሊስ ጣቢያ ከዛ ሆስፒታልም ይኬዳል፣ እንደው መንገድ ላይ አደጋ ደርሶበት ከሆነ ተብሎ በየፖሊስ ጣቢያውም በሀያ አራት ሰዓት ውስጥ ማለት 24 ሰዓት ምናምን ወይ ሰባ ሁለት ሰዓት ካለፈ እንደዚህ በኋላ ከዛ ደግሞ በየሆስፒታሉም ይፈለጋል እየተገባ አስክሬን ውስጥ የደረሰ ጉዳት የደረሰበት ተብሎ እንደሱ። አላረጋችሁም። እውቀትም ስላለ ስላሌለኝ አላረኩም። ግን ሌሎቹ ወንድሞች ምን አልባት ሊያረጉ ይችላሉ። ያው ሁላችንም ተራርቀን ስለምንኖር እንትን አይደለም አላቅም። እሱ ሊያደርጉ ይችላሉ ብዬ አስባለሁ። ሰንዳፋ በቄ አካባቢ ነበር የሚኖረው። አምስት ዓመት ሆነው፣ አምስት ዓመት ከአንድ ወር ከምናምን ነገር ሆነ። ልብሽ ምን ይነግርሻል? እንደዚህ የተኙ ሰዎች እንደዚህ ምናምን ሳይ ግልጫው ሁሉ ማይበት ጊዜ ነበር። ወደ ሳሪስ ወደዛም መሄዳለሁ እየተመላለስኩኛ የዋለሁ ምናልባት መሄዳለሁ የተኙቱ ወይ ወርቆ ይሆን ከኋላው ራሱ ሰው ካየው እሱን እየመሰለኝ ፊት ፊት ነው እየቀደምኩ የሚሄደው አይገርም። እሱን እየመሰለኝ ማለት ነው። ከማጅራቱ ሳይ ቀድሚያቸው ሄጅ ከሚይዛቸው ቀድሚያቸው ሄጅ እቆማለሁ እ እሱ ሳይሆን ሲቀር በቃ አልፋለሁ አንድ ጊዜ ደግሞ በቴም እንደዚህ ብር ሊያወጣ ሲል ሰውዬው ከኋላ እሱ ነው የሚመስለው ቆሜ ስንት ሰዓት ሙሉ እስከሚጨርስ ድረስ ብጠጋው ሰርጋይ ነው ምናምን ይላሉ ፈርቼ በቃ እሱ እስከሚጨርስ ድረስ ቆሜ ስጠብቅ ነበር ከዛ ልክ ጨርሶ ብሩን አውጥቶ ሲጨርስ እንዲህ ብሉ ሳይ እሱ አይደለም ሌላ ሰው ነው ሌላ ሰው በቃ ሰውን ባየው በማጀራቱ በኩል ካየወኝ እሱን ነው የሚመስለኝ። በቃ እና የማገኘው ነገርም ይመስለኛል። ለምን እኔ እንትን ሰው ጋራ ይሄ ጸብ ምናምን ተጣልቶ ቢሆን አንዱ እንደዚህ አደርጎት ነው ትላለ። ግን እሱ ከማንም ጋር የሚጠላ ሰው አይደለም። ከማንም ጋር ለፍቅር ሰውን የሚይዝ ነው። ብትናገረው እንዲህ ነው ምናምን ብሎ ወዲያው እንትን ይላል እኔ ታናሽ፣ ምናምን ምናምን አይልም። ፍቅር ነበራችሁ ማለት ነው በልጅነታችሁ ማስተዳደጋችሁ? በጣም በጣም በቃ እንደ አባት ነው የምናየው እኛ። ሲያመን በቃ ኑ ይለናል፣ እዛ እንታከማለን ሁላችንም። አያታችንም በነበሩ ሰዓት ነፍሳቸውን ይማርና፣ እሳቸው እንዲያመምኝ ምናምን ሲል መድኃኒት እንዲተገዙና እንትን በሉ ከፋርማሲው ጋር አገናኙኝ ምናምን እያለን በቃ እኔም መሄድ ወደዛ ካቃተኝ ደውዬ እንዲህ እንዲህ እንዲያሞኛል ምናምን ስለው፣ በቃ እንትን በይ ከፋርማሲው ጋር አገናኘኝ፣ ና እዛ ስደርሺ እኔ ይነግረዋለሁ፣ መድኃኒቱ ምናምን ከዛ እሱ ይነግረዋል፣ ለእኔ ይሰጠኛል። ባለ እንትኑ ማለት ነው። የት አካባቢ ነበር ውልደት እድገታችሁ? እኛ ከክፍለ ሀገር ነው ግን እንትን ያለው ልጅ ሆኜ ነው የመጣ ነው ሰፈራችሁ ግን የት ነው እዛው ቃሌ ጨርቆስ እዚህ ጨርቆስ ጨርቆስ ነው አስራ ሁለት ቀበሌ አካባቢ አስራ ሶስት ቤተሰቦቼ ከሌላ ነው የመጡት እኛም ያው እዚሁ ነው ያደግነው ቤተሰቦቻችን ያው መቼም ከክፍለ ሀገር መጥተው እዚህ ቤት ሰርተው ጫካ ምን ጥረው ቤት ሰርተው ነው አይደለም እዚሁ ተወልደ እዚሁ ነው ያደግነው ከዛ ከእኔ ደግሞ በታቾች አሉ ሶስት። አንዱ ጣሊያን ሀገር ነው፣ አንዷ ሴናት፣ አንዱ ወንድ ነው። እሱም ጎፋ ነው የሚኖረው። አንቺ በምን አይነት ሁኔታ ነሽ? አሁን እኔ ያው እቤት ተገራይቼ ነው የምኖረው። የራሴ እዚህ መስቀል ፍላወር አለኝ ስቱዲዮ፣ ግን እኔ ደግሞ እሷን አከራይቼ ወደ እዛ ሌላ ቦታ አቃቂ ነው ያለሽ። በትዳር ነው ያለሽው እግዚአብሔር ይመስገን። እንግዲህ መሰንበት ሸጋ ነገር ነው፣ እድሜ ይስጠን። ደግሞ የሚሆነው ነገር አይታወቅም። ግን እንደው በአጋጣሚ እሱን ለሚያውቁ ሰዎች ካዩት፣ እሱም ደግሞ እንዳልሽው ወይ ሀገር ለቆም ወጥቶ ተደብቆም ከፍቶትም እንዳልነው በአንድ ምክንያት በህይወትም ኖሮ ይህንን ፕሮግራም የማየት እድል ካለው ምንድን ነው ልትዩ የምትፈልጊው ነገር? እስቲ ንገሪው። እ ቃላት ያጥረኛል ነገር ፍላፊ ቃላት ያጥረኛል ሰለማን እ ባገኘ በጣም ነው ደስ ይለ በጣም ሁል ጊዜ ተቀምጭን እናፍቀዋለሁ እና እሱም ባገኘ ደስ ይለኛል ና እሱን እምታውቁት ሰዎች ጓደኞች ካላችሁ በማቤቴ በድንግል ማርያም ልጅ ለመናችሁ አለው ካገኛችሁት ቃላቶች አጥሮኛል። በጣም ለመናገር እንዲ ነው ብዬ አልናገርም። የእናቴ ልጅ ነው፣ ወንድሜ ነው እና ስለ ወንድ ልጅ ብላችሁ መቀበር ማስድ ነገር ነው። ወየ ወየ ወየ ብቀብረው አንድ ነገር ወቃ ወንድ ጊዜ ተቀምጬም ተራስቼም ስለሱ ነው ማስበው በጣም በጣም ጭንቀት ላይ ነው ያለሁት። ጨነቃለሁ፣ በጣም ለሰው ደስተኛ እመስላለሁ እንጂ እሱን ሳላየው ሳላስበው የዋልኩበት በጣም አንድትም ቀን የለም። እዛሄረ ለመለመረ እሱን አያችሁት። አይዞሽ እንግዲህ፣ እንዳልሽው ነው አንዳንድ ጊዜ መቅበርም እና ዕርብ ማውጣት ቁርጥ ብለሽ ቁጭ ተያለሽ አይደለም እንደዚህ ተኮኖ ደግሞ ወጥቶ መቅረትም ከባድ ነው። እንግዲህ የተለየ ቅርበት ያላችሁ ይመስላል። እዚህም ጋር ፎቶቸው አለ። በጣም ነው የሚያዝናናል። ስንሄድ ቦታን ተፋብኝ እንጂ አሁን በጣም ነው የሚያዝናናን የነበረው። እንግዲህ እግዚአብሔር ያውቃል። አይተነዋል ስለሱ ሰምተናል የሚሉ ሰዎች ካሉ በእኛም በኩል ቢሆን በእናንተም በኩል ደውለው መረጃ እንዲሰጡን እኛም ከወዲሁ እንጠይቃለን። ስለመጣሽ በጣም ከልብ አድርገን ነው የምናመሰግነው። ምናልባት ቀረኝ የምትይው ነገር ከሌለ በስተቀር በቃ የሚያውቀው ሰዎች እሱ ያሉ ሰዎች ቢነግሩኝ፣ ጓደኞች ይኖሩታል መቸም፣ እሱን አየው ያሉ ሰዎች ቢነግሩኝ። እንደው ለልጆቹስ ማለት የምትፈልግ ነገር ይኖር ይሆን? ልጆቹን ደግሞ በተመለከተ ለአባታችሁ ምን አስቸከናችሁ? ይሄን ያህል ምን በድሏችኋል? እሷንስ አልቀየማት ታማ ነው፣ እሷን አልቀየማት ለምን ልጆቹ አባታችን ብለው ይሄን ያህል እሱ ክፉ አይደለም አባታችን፣ የት ገባ የት ወጣ ብለው ቢፈልጉት ቢያስጠይቁት ደስ ይለኛል። መልካም እንግዲህ እግዚአብሔር ያውቃል። እሱ ፈቅዶ እንግዲህ አንድ መረጃ ሰምተን ደግሞ በደስታ ምንገናኝበት ያድርገለን። አንተ እዚህ ጠርተኝ ስለ ወንድሜ እንድናገር ስላደረግከኝ በጣም ነው ማመሰግነክ። ግድ የለም እኛ እንኳን ስራችን ነው። ከዛ በመለስ መጸለይ ብቻ ነው። ሁሉን ከላይ ሆኖ ወደታች እያንዳንዷን ጥቃቅን የሚያምላክ አለ አደል? የት እንዳለ የሚያውቀው እና ሁሌ ደግሞ ጊዜ ደግሞ አለ ጊዜ የሚባል ደግሞ ነገር አለ አደል? ሁሉ በጊዜው ይሆናል እና በጣም ብዙ ስትረስፉል መሆን በጣም ብዙ መጨነቅ የምታመጪው የምትፈጥሬው ነገር የለም። አደለም እንግዲህ ያው ክርስቲያንሽ ብዬ ላስብና መጽሐፍ ቅዱስም ይላል አደል፣ ከእናንተ ተጨንቆ በቁመቱ አንድ ክንድ የሚጨምር ማናየው ነው ይላል አይደል? የአንቺ የእኔ ጭንቅጥበት የሚፈጥረው ነገር የለም። መጸለይ ብቻ ነው የሚሻለው። እሺ፣ መጸለይ ነው። እግዚአብሔር ያውቃል። ስለመጣሽ አመሰግናለሁ። ክበር ይለኝ